ማለት እኔ ደግሞ ምንድን ነው ሌላ ነገር ነው ብዬ ማርያምን እና በተሰላሳ ምን እና ብሎክ ነው እ ብሎክ ሺህ አመት ባይከፈል ይቀርዳል እራሱ እራሱ አይ አውቃ እኔ አውቃ እኔ ምን አገባኝ። እና ታዲያ እኔ ላክልኝ አላልኩትም። እኔ ላክልኝ አልኩት መቶ ሰላሳ ነው ገባው። ሰው ልጅ እኮ ይሳሳታል። ምነው እኛም እኮ ከዚህ በፊት እኔ እራሱ ተሳስቼ ልኬ ማለት እ ተመልሶልኛል እኮ ብር። እኔ ምን አገባኝ የአንችን ነሻ ታዲያ እኔ ምን አገባኝ እኮ

ስለዚህ ነው ያው 160 ሻል ለሙዬ እንካፈል እና ፊት አይተሳ። ለምንድን ነው መታወሪያ? አንቺ ምን አገባኝ ነው ማለት ነው። እንደው ይጠይቃለው እና ልኳል፣ ግን ድጋሚ ነው የተላከው። ይሄ ልጁ ደግሞ ድጋሚ ብር እንደገባ እነግረዋለሁ እና ንገሪዋ። ምን አገባሁ

እና በስህተት ነው ሁለቴ ነው ጉር የገባው። እኛ የላክነው ገባ፣ ከዛ በሳምንት በስንተኛ ቀኑ ደግሞ በስህተት አስገባለን። እና ሰውየው እንደዛ አለን። በጣም ደንበኛችንና ምርጥ ቤተሰባችን ስለሆነ ሲጨምር፣ እኛ እንደዛ እናድርግም አይደለም። የምናውቀውም አናውቀውም ሰው ቢሆን የሰው ነገር የሰው ነው፣ ስለዚህ እንመልስለታለን አለው። በዚህ አጋጣሚ ያው ያው እንደማታስማማው አውቃለሁ እኔ ሲጨምር ማለት ነው። እና ያው ቴክኒሺን አለ አይደለ በዚህ ማንነትን በደንብ ታውቃላችሁ ማንነታችንን በደንብ እናሳወቃችሁ ብለን ነው ላልገባችሁ እንዲገባችሁ። እና በጣም ነው የምንወዳችሁ። ሰላማችሁ ይብዛልን። ሰላምኑልን ባይ እናንተ ሳ ብትሆኑ ምን ታደርጋላችሁ? ይህ ሁሉ ብር አካውንታችሁ ላይ ድንገት ቢገባ ምን ታደርጋላችሁ? ሀሳባችን በኮመንት ያስቀምሳሉ።